የባህር ዳር ከተማ የኮሪደር ልማት የከተማዋን ውበት ያጎላና የቱሪስት መስህብነቷን የሚያሳይ መሆኑን አስተያየታቸውን ለአሚኮ የሰጡ የከተማ ነዋሪዎች ተናገሩ። በሁለተኛው ዙር የኮሪደር ልማት ከመጀመሪያው ዙር ልምድ በመውሰድ በተሻለ አፈጻጸም እየተከናወነ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናግረዋል። ዘመኑ ይርጋ ተጨማሪ ያለው የጣና ሐይቅ ፈርጧ ውቢቷ ባህር ዳር የበለጠ ለነዋሪዎች ውብ ሳቢና ለኑሮ ተስማሚ እንድትሆን እየተከናወኑ ከሚገኙ የልማት ስራዎች አንዱ የኮሪደር ልማት ነው። የባህር ዳር የኮሪደር ልማት 22 ኪሎ ሜትር አጠቃላይ ስራ ነው እየተከናወነ የሚገኘው። የመጀመሪያው ዙር የኮሪደር ልማት የሶስት ኪሎ ሜትር የልማት እንቅስቃሴም በይፋ ተጠናቆ አሁን ለነዋሪዎቹ ክፍት እየተደረገ ይገኛል። የሁለተኛው ዙር የኮሪደር ልማትም ተጀምሯል። የባህር ዳር የኮሪደር ልማት የጣና ሐይቅን በአራት አቅጣጫ እንዲከፈት በማድረግ ለከተማ ንጹህ አየር ተደራሽ እንዲሆን እያደረገ ይገኛል። የአማራ ሚዲያ ኮርፖሬሽንም የባህር ዳር የኮሪደር ልማትን እንቅስቃሴን በተመለከተ ነዋሪዎች ምን ይላሉ የሚለውን ተዘዋውረን ሀሳብ አስተያየታቸውን አሰባስበናል። አበበ ባላለው በባህልና ቱሪዝም ኦፊሻሊ አስጎብኝ ነኝ። እጅግ ለነዋሪውም ለቱሪስትም አዲስ ነገር ነው። በአይን የሚታይ ነገር ነው። ያው የምታየውን ነገር ይገልጻልኝ። ስራው፣ ጸጥታው፣ የፖለቲካው ሲትዌሽን ከተረጋጋልና ተስፋ አለው። ከ15 ዓመት 20 ዓመት በሙሉ ጣናን ወክ እያረክ ማየት የሚያስችል ሲትዌሽን አልነበረም። በሙሉ እጥር በሙሉ ብሎክ ሆኖ ዙሪያው በሙሉ ዝግን የነበረ፣ አሁን ይሄ የኮሪደር ልማት ከመጣ ወዲህ ጣና በየትኛው ማንግል የከተማው ነዋሪ ወክ እያረገ ነፋሻ አየር ወደ መሀል ከተማው ዳውንታውኑ እየዘለቀ እየገባ እያናፈሰ ለእይታ በሚስብ ሁኔታ በቃ በቃ ከቱሪስቱም በላይ ሎካሉ ራሱ ነዋሪ ተወልዶ ያደግንባት ራሱ ኤክስትሪምሊ በጣም ፋሲኔቲንግ የሚያስደስት ነገር ሆኖ ያገኘ ነው። ከተማው ይበልጥ እንድታድግ ምን መደረግ አለበት? መንግስትስ ምን ማሰብ አለበት ትላለህ? በጣም ጥሩ። ከዚህ ልማት ጋር በተያያዘ ሁኔታ በርካታ ሰዎች ተነስተዋል። ለዚህ መንገድ ተብሎ ሲነሱ ግን የነሱ ህይወት አደጋ ላይ ሊያስከትል የሚችለው ነገር በትክክሉ መንግስት ኮምፐንሴት ሊያደረግ የሚችል ነገር ማድረግ መቻል አለበት። ከህዝቡ ከእኛ የሚጠበቀው ምንድን ነው? የተሰሩ የልማት ነገሮች ክትትል ማድረግ ሳይድ ባይ ሳይድ ከመንግስት ጋር ሆኖ ልማቶችን በትክክል ውበታቸውን አስጠብቆ እንዲያደረጉ ማድረግ አንተሆን እባላለሁ። እንደ ባህርዳር ከተማ በጣም የሚያስፈልጋትና የሚያስፈልጋት ናት። ጣና እስካሁን ደስ ታፍኗን እንደ ማለትም ይቻላል። ጣናን ያህል አየር ይዘን በጣም በሙቀትና በበረሃ ነው የነበር ነው። ግን በአሁኑ ታይም ካለው አንጻር በየአቅጣጫው ተከፍተዋል። ከተማው ወይም ደግሞ እንትኑ ሰው ህዝቡ ትንሽ አየር እያገኘ ነው፣ ወደ ቀዝቃዛነት እየተቀየረ ነው። ይ ነው የማስበው አንዳንድ ውሃ ማቆም ትክክል ያልሆኑ ያልተሰሩ ነገሮች አሉ፣ በተለይ የብስክሌት መንገዶች ላይ ውሃ የማቆም ክረምቱ ሲመጣ ምን ያህል እንደሚቆም እንግዲህ አሁን በካፊያ ነገሮች እንኳን እየቆሙ እያለ፣ ትክክል የሆነ ሌቭል የሆነ ስራ ቢሰራ ባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኮሪደር ልማቱ ባህር ዳር ከተማን ለነዋሪዎች ምቹ ለማድረግና ተወዳዳሪ ከተማ እንድትሆን ታልሞ የተሰራ ነው ብለዋል። የአንደኛው ዙር የኮሪደር ልማት በጥራት ተሰርቶ መጠናቀቁን የገለጹት ተቀዳሚ ምክትል ከንቲባው የሁለተኛውን ዙር ከበፊቱ ልምድ በመውሰድ የበለጠ ጥራቱን የጠበቀ ሆኖ እንዲሰራ በልዩ ትኩረት መጀመሩንም ገልጸዋል። የባህር ዳር ኮሪደር ልማት በጥራት የተሰራ እጅግ ዘመናዊ ለሰው ልጆች የተመቸ ሁኔታ ለመፍጠር ታስቦ የተሰራ የከተማችን ውበትና ገጽታም ደግሞ የበለጠ አጉልቶ አፍክቶ የሚያሳይ ባህር ዳር በተፈጥሮ ውብ ከተማ ተፈጥሮ ያደላት ከተማ ተፈጥሮ አብዝቶ የሰጣት ከተማ ናት። የመጀመሪያው ምዕራፍ የኮሪደር ልማት በዚህ መልክ ነው ተጠናቀቀ ያለው። ሁለተኛውም የኮሪደር ምዕራፍ ባለፈው አስጀምረናል። ቀጥለን ደግሞ ሌሎች እስከ 42 ኪሎ ሜትር የሚደርስ በዚህ መልክ የሚሸፈን የኮሪደር ልማት ተጀምሯል። ማለት በቀለለ በፈጠነና በዘመነ መንገድ ከዚህ አሻሽልም ባህር ዳርን ውብ ከተማ የማድረግ ጉዟችን እንቀጥላለን።